የተወዳጇ ዘማሪት የምስራች ስሞን ስርዓተ ቀብር በአርባ ምንጭ ተፈጽሟል። በአርባ ምንጭ አስክሬኗ ሲደርስ ህዝቡ በነቂስ አደባባይ ወጥቶ አቀባበል አድርጎላታል። የእናቷ ንግግርም የበርካቶችን ስሜት የነካ ሲሆን የምስራች ስሙን በቅርቡ ልትሞሸር ነበር መባሉ ደግሞ በርካቶች ሀዘናቸው እጥፍ ድርብ እንዲሆን አድርጓል። በቀብሩ ዕለት ደግሞ ሌሎች በርካቶች ከሷም ህልፈት ባለፈ በማህበራዊ ሚዲያ እጅግ አስደንጋጭ ጉዳይ እየተቀባበሉ ነው። ይህም ለህክምና የተሰበሰበው ገንዘብ ተዘርፏል የሚል ነው። እንዴት የሚለውን በዝርዝር እንነግራቸዋለን። አዲስ መረጃዎችን ለጥቂት አብረን እንቆይ።

ለረጅም ጊዜያት ከካንሰር ህመም ጋር ስትታገል በኋላም ባንኮክ ታይላንድ ለ12 ኬሞ ሕክምና ወስዳ የነበረችው ነበረችው ዘማሪት የምስራች ስሙን በድጋሚ በመታመሟ ምክንያት ከትናንት በፊት ህይወቷ ማለፏ ይታወሳል። ህልፈቷም የበርካቶች አስደንጋጭ ነበረ። ከዛ ካንሰር ታግላ 12 ኬሞ ሕክምና ከመውሰድ ባለፈ በታይላንድ ባንኮክ በሽርካታሾችን ከፈጀው የርዕደ መሬት መንቀጥቀጥ በታምር ተርፋ ወደ ሀገሯ ተመልሳ ነበር። በአዲስ አበባ ህልፈቷ የተሰማው ይች ማሪት በትናንትናለት በዩጎ ሲቲ ቸርች አሸኛኝት ተደርጎላታል። በዚህ አሸኛኝት መርሃ ግብር የታዋቂ ሰዎች፣ ሃይማኖት አባቶች፣ አድናቂዎቿ፣ ጓደኞቿና ወዳጅ ዘመዶቿን ተገኝተው ነበር። ዛሬ ንጋቱን ወደ አርባ ምንጭ አስክሬን አሸኝት ተደርጎለታል። የዘማሪት የምስራች ስሙን አስክሬን አርባ ምንጭ ከተማ ሲደርስ በአርባ ምንጭ ከተማ የሚኖሩ ቤተሰብ ወዳጆቿ፣ ጓደኞቿ እንዲሁም በኢትዮጵያ ወንጌላዊ መካነ ኢየሱስ ቤተክርስቲያን አርባ ምንጭ ናት ማህበር መመናን አባላትና ሌሎች በርካታ የከተማው ነዋሪዎች ጋሞ አደባባይ ወጥተዋል። በወጣቷ ዘማሪት የምስራች ሕልፈት የተሰማቸውን ሀዘን በመግለጽ ለአስክሬኑ አቀባበል አድርገዋል። ስራ ተቀብሯም ጅግ በርካታ ሺህ ሰዎች በተገኙበት በዛው በትውልዷ አርባ ምንጭ ከተማ ተፈጽሟል። በነገራችን ላይ አንዳንድ መረጃዎች እንደሚያሳዩት እርሷ የተወለደችውም የዲግሪ ትምህርቷንም የተማረችው እዛው አርባ ምንጭ መሆኑ ተሰምቷል። ከዛ ባለፈ የእናቷ ልብ የሚነኩ የፎቶና የቪዲዮ ማስረጃዎች በስፋት እየወጡ ሲሆን ማከመም ማገገሟን ተከትሎ በቅርቡ ልትሞሸር በዝግጅት ላይ እንደነበረች መሰማቱ ደግሞ በርካቶችን ያሳዘነ ጉዳይ ሆኗል። ከዚህ በዘለለ በዛሬው ዕለት በቀብሯ በሚፈጸምበት በአርባ ምንጭ ሺዎች በወጡበት የተሰማው አስደንጋጭ ጉዳይ ወዲህ ነው። የማ ወደምትወደው ወደ አገለገለችለት ወደ ዘመረችለት ወንጌል ወደ ሰበከችለት ጌታ ሄደች ቢባልም ቅሎ ስለመዘረፏና ለእሷ ህክምና የተዋጣው በርካታ ገንዘብ መወሰዱን የሚያሳዩ በርካታ መረጃዎች በመ ማህበራዊ ሚዲያ ላይ እየተሰራጩ ነው። አዲስ መረጃ ከተለያዩ ሰዎች እንደተመለከተውና በማህበራዊ ሚዲያ በማንቃት የሚታወቀው ልጅ አቤል የተባለውን ጨምሮ እጅግ በርካታ ሰዎች ያጋሩትን ይህ መረጃ ተመልክቷል። ነገዱባት በሐሰት በሚል የተሰራው ይህ የምርመራ ዘገባ ጌታ ፈውሷታል፣ እልል በሉ፣ የእኛ ጌታ ይችላል፣ አዳናት፣ ከህመሟ ተፈወሰች እያሉ የተሰበሰበውን ገንዘብ ጥርቅም አድርገው በልተውታል ይላል። አራተኛ ስቴጅ ካንሰር ደረጃ ልጅቷን እየወሰዳት እነሱ የፈለጉት ፌክ ስምን ነበር ሲሉም ገልጸዋል። ብዙ ሰዎች ጌታ ይፈውሳችኋል ጠብቁ እያሏቸው እንዴት ተፈወሳችሁ ሌላ ጊዜ እንዲያያሏቸው የሞት ጽዋን አስጎንጭተዋቸዋል ሲልም ይገልጻሉ። እዚህ ጋር አስተውሉ። ጌታ ይፈውስም አለ ይፈውስም፣ ጆቫ ይፈውስም። የምታምኑትን 4500 በላይ የሃይማኖት ጌቶች አይፈውሱ ብዬ እያልን አይደለም። ሰው በፈለገው የመና ያገባንም። ምክንያቱም ብዙ በሻ አስተሳሰቡ ግራ ነው። በሃይማኖት ሰፍተው ይዘውት እውነት እንዳያይ ስለሆነ ምን ብትናገሩ እናንተ ሊሞናቲ 666 ወዘተ እያለ ሲንቀዋለል ነው የሚውለው፣ ይላል ዘገባው። እግዚአብሔርን ፈጎሰ አላህ ኢየሱስ ፈጎሰ ሰይጣን ወይም ሌላ ሰው አይደለም። ዋናው ጉዳይ ስለ ፈውስ ካወራን የሁለቱ ግዙፍ ህዝብ ቁጥር ባለቤት ሀገራቱ ቻይናና ህንድ ብዙ ፈውስ የሚገኝባቸው ሀገራት ናቸው። እነሱ ኢየሱስንም አላህንም ሰይጣንም ብዙዎች አያውቁም። ሰው በተፈጥሮ የራሱ ኢሚኒቲ ጥንካሬም ሊፈውስ ይችላል። እንዲያውም አሁን አሁን ካንሰርን ባናቱ እየተከሉ በራሳቸው አቅም ያለ ምንም ሕክምና እየዳኑ ነው። ስለዚህ በራሱ ሰው ተፈወሰ ወይም ሌላ ላወራ አይደለም። በታመመች ልጅ ሕይወት መቆመር ግን ያስጠላል ብለዋል። በሐሰት ድናለች ወሬ ለዛውም የቤተ ክርስቲያኗ መጋቢ ቄስ፣ ፓስተር ነብይንን ብለው ስለ ልጅቷ መፈወስ ጌታ ነገረን ብለው ተናግሯል በይፋ። ለዚህም ቪዲዮ ማስረጃ ሊላሉ። ለዚህ የሀገር የተላላ ህዝብ አዝነናል። ደጋግመው ሁለቱም የሀገሪቱ ሃይማኖት ድርጅቶች ይዋሹታል። ገነትና ሲኦል እያሉ ገና ማንም ይኑር አይኑር ያላየውን እያስናፈቁ በእጁ ባይኑ እያየ ያለውን ህይወት ያማሙበታል። በምድር ድሃ ብትሆን በሰማይ ትበለጽ ጋለ እንግሊዛውያን ሚሽነሪ የአፍሪካን መዝረፊያ መጽሐፍ ላይ ሰፍረው ህዝብ የሚያደንዘዣ መንገድም ነው እያሉ ይገልጻሉ። የሆነ ሆኖ አሜን እያለ ድሃው በሳምንት 40 ሰዓት ውስጥ ቤተ እምነት ቅጥር ግቢ ያጠፋል። እሱ ብቻ አይደለም፤ የጥንትሮም ኮሌክቲንግ ታይትል አስሚንስ ኦፍ ሉቲንግ ዘርማን እንዳለ በአስራት ስጡ ስም ይሰበስባል። በተለይ ቶታል ኢግኖራንስ የማይ ስዕለት ገንዘብ እያለው የሚለፏቸውን ሰዎች ሳይ አይ ፊል ካይንድ ኦፍ ሸም የሚል ጥናት የተካተተበት ይህ ዘገባ፣ ይችም እህታችን አንዷ ናት። ኢየሱስ እያላችሁ ከታመመች ምስኪን ገንዘብ በልታችሁ በስማ ኢየሱስ ፈወሳት ብላችሁ ዋሽታችኋል። ገንዘቡ ለወላጅ መለስ የሚሉ ድምጾች እየተሰሙ ነው። አሁንም የሚያምናቸው ትውልድ ስላለ የምትሰሩት ቢዝነስ ዘላቂ ነው ሊሆን አይችልም። በጣም የሚገርመው በመሞታቸው ወቅት ዋና ዛኝ ሆኖ ተከስተው እንኳን ትውልዱ አይነቃም ጥቅስ እየመዘዙ ስላለ በማመንብ በማደንዘዝ ና በሚል በርካቶች ያጭበረብራሉ እያሉ ነው። ስለዚህ ለየማ የተሰበሰበው ገንዘብም የት እንደደረሰ በአብዛኛው አይታወቅም። ለሕክምና የዋለው እጅግ ጥቂት ነው። ሌላው ለስርዓተ ቀብርና ለእናቷ ለመመለስ አለበት በሚል በርካቶች እየተከራከ ሲናገሩ ይገኛሉ። የሆነ ሆኖ የማልፈት በርካቶችን አሳዝኗል። ነገር ግን ከዚህ በፊት ማንም ሰው ከሞት እንደማይቀር በተደጋጋሚ ጊዜ የተገለጸ ጉዳይ ነው። በአርባ ምንጭ የወጣው ህዝብም ይህንን መልእክት በስፋት ሲያስተላልፍ ነበር። ለእሱ ያለውን አክብሮትና አድናቆት የሚያሳየ ክስተት ሆኗል። በእርግጥ በሕክምና ጉዳይ ከዚህ በፊት በኢትዮጵያ ውስጥ ማጭበርበሮች ስተዋላሉ። አዲስ መረጃ በገለልተኝነት የየማ ሕክምና ገንዘብ የተሰበሰበው ተጭበርብሯል ሳልተጭበረበረም የሚለውን በቀጣይ ጥልቅ ምርመራ አድርጎ አጣርቶ ለእናንተ የሚያደርስ ይሆናል። አሁን ግን በማህበራዊ ሚዲያ ከየማ ሞት እኩል ለየምስራች ህክምና የተሰበሰበው ገንዘብ ማን እንደወሰዱ አይታወቅም የሚል ነው። የሆነ ሆኖ የምስራች ከህልፈቷ በኋላ በሶስተኛው ቀን ስርዓተ ቀብሯ ተፈጽሟል። ስርዓተ ቀብሯና አጠቃላይ አርባ ምንጭ አቀባበልም ይህን ይመስል ነበር።